ክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ አጽናፍ ዓለም እስከ አጽናፍ ዓለም የክብርና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆንልን። ቅዱሳን መላእክት፣ ቅዱሳን ጻድቃናት፣ ቅዱሳን ሰማዕታት እንደየ ክብራቸውና እንደየ መጠናቸው የከበሩና የተመሰገነ ይሆኑ። እንዲሁም የአለትዩ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህን መርሃ ግብር በእምነት የምትከታተሉ የምታደምጡ፣ ረዴት እግዚአብሔር ከእናንተ ጋር ነው። ላችሁም የአለትዩ ተከታታዮች ቻናሉን ለማገዝ ሁልጊዜ ሳሰለችው ሳብስክራይብ፣ ላክ፣ ሸር እንድታደርጉ እንዲሁም ሀሳብ አስተያየት ካላቸውም እንድታስቀምጡልን ስል በትህትና እንገልጻለን። ከዚህም በመቀጠል የየእለቱ ገድላ ስንክ ሰራት ሁል ጊዜ ስለምንለቅ በቻናላችን በመግባት እንድትከተሉም እናሳስባለን። አሁንም በድጋሚ የእግዚአብሔር አምላካችን ሰላምና እና ፍቅር ከእናንተ ጋር ይሁን አሜን። እንኳን የቅዱስ ኢያቄምና የቅድስት ሐና ወርሃዊ መታሰቢያ በዓል እንዲሁም በዚህ ዕለት ታስበው ለሚውሉ ቅዱሷን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳቸው አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህም በመቀጠል በእለተ ማክሰኞ የሚነበብ የቅዱስ ኢያቄምና የቅድስት ሐና ድርሳን አደምጣላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በእለተ ማክሰኞ የሚነበብ አምላክን የወለደች የመቤታችን የድንግል ማርያም እናት የምትሆን የቅድስት ሐና ገድሏና ድርሳኗ ነው ጸሎቷና በረከቷ ከሁላችን ጋር ይሆን ለዘላለም አሜን። ስለዚህ ነገር ኑ ቅድስት ሐናን እናመስግናት፣ እግዚአብሔር አመስግኗታልና በማመስገኑም ሁሉ ስለ ሐና ልጅ በእመቤታችን ማይፀን ሁሉ አደረ። ኑ ቅድስት ሐናን እናግናት፣ እግዚአብሔር አግኗታልና በስጋ ማያቱናትና እርሷ ከወርቅ ከብር ሁሉ ትመረጣለች። መልካቸው ሁሉ የተለያየ ከሆኑ ከአስራ ሁለቱ እንቁዎች ሁሉ እጽማ ትመረጣለች። ከፀሐይና ከጨረቃ ታምራለች። ሰማይም በምድርም ካሉት ሁሉ ፍጥረታት ሁሉ ታምራለች። በደም ግባት፣ በሞገስ፣ በገናንነት እና በክብር መቤታችን ማርያምን በምድር የሚስተካከላት የለምና እርሷ ድንግል ማርያምን በመውለዷ ከሴቶች ሁሉ ትበልጣለች ከሽቶዎች ሁሉ እርሷ ጥሩ መዓዛ ያለው ምስልና ከልበኔ ከሚባሉ ሽቶዎች መዓዛ ሁሉ አይስተካከሏትም። ሱላቴና የስሊክ የተባሉ ሽቶዎችም ሁሉ አማረ እንደሆኑ ሁሉ እንደ እርሷ መዓዛ ሽታ አይሆኑም። ነገር ግን የተባረከች መቤታችን ቅድስት ድንግል ማርያም በማይጸማ በነበረችበት ወቅት ፊቷ ሲወዛ ፈጽሞ ሁሉ ያውድ ነበር። ሴቶች እንደሚያጌጡ ጌጥን ሁሉ አልወደደችም። በልቧም ሁሉ በአንደበቷም፣ በሕይወቴም ሁሉ በሞቴም የኔ ጌጥና ደስታ በነፍሴም በስጋዬም የተባረከች ማርያም አለች ትል ነበር። በፊቴም ሴቶች ሁሉ እንደሚቀቡት ቅባት ሁሉ አልሻም፣ ቅባቴ የተባረከች ማርያም ናት። ያን ጊዜ በልቧ ደስ ሁሉ ተሰኘች እንዲህም አለች፣ ዛሬስ ፈጽሜ ደሰታለሁ። የእስራኤል አምላክ አምላኬ ይመስገን፣ ልቅሶዬን አስወገደልኝ። ጠላቶች ሁሉ ይፈሩ ይጎሳቆሉ የኢየሩሳሌም ልጆች ቃሌን ሁሉ ስሙ። ሕፃን በጀርባዬ ሳለች ጡቶቼን ሁሉ ሳጠባት ተመልከቱ። ልጅ በማጣቴ ከእናንተ ያስወገዳችሁኝ ቃላችሁ ሁሉ ከፋ። በዚያ ሁሉ ትታችሁኝ ሁሉ ሄዳችሁ። ይች ሴትም ሁሉን የነኝ ከእናንተ የምትበልጥ ጅን ልጄን ሁሉ ተመልከቱ። ሰማይና ምድር የሰውና የመላእክት ፍጥረት ሁሉ የልጄን አንዲት ሲራት ፀጉር እንኳን ዋጋ አይሆኑም። በሰይትና ቅድስት የሆነች ሐናም እንደዚህ ትናገር ነበር። አድመኛም የኔ ሁሉ የሆናችሁ ሁሉ ደስ ይበላችሁ፣ እግዚአብሔር ማኅፀኔን ሁሉ ከፍቷልና። ጥያቄም ሁሉ ይወደኛል በእናንተ ሁሉ ይደሰታል። እንቱን ሁሉ ያዙት ሁሉ ተክዞን ያዝን ይተክዝ ነበር። እኔም በተመለከትኩት ጊዜ ሰውነቴ ሁሉ እንደሰም ሁሉ ይቀልጥ ነበር። በሚያነጋግረኝና በደስታ በሚያስቀኝ ጊዜ ደስ ይለኛል፣ ዝም በሚል ጊዜ ግን በጣም አዝናለሁ አለ በልቦና የምተክዛለው። ዛሬ ግን ሁሉ ቢስቅም ዝም ቢልም ህሊናዬ ከመደሰት ዝም አይልምና። በምስጋና ሁሉ የተሸለመች ይህች አንዲት ብላቴና ቴና ሁሉ ሳለችኝ ስለ እርሱ ሁሉ አላዝንም። ከአለም ህዝቦች ሁሉ ኑ ልጄን ሁሉ አመስግማት፣ እርሷን ሁሉ አንግሷት። እግዚአብሔር እኔን ዓለምን ሁሉ የምትጠቅም እርሷን ሰጥቶናል እና ከሴቶች ሁሉ እንደ እኔ ሁሉ የወለደ ማን ነው? ነቢያትም ስለ እኔ ስለ ልጄም ተናገሩ። የክብር ልጅ የሆነ አባቴ አሮንም ስለ ልጄ ክህነት ለዘላለም ሁሉ አይጠፋም። በዓለም ያላችሁ ሁላችሁም ወንድና ሴት ልጆችን ሁሉ ለመውለዳችሁ ምንድን ነው?

እሷም ስለ ሰባት ልጆች ሁሉ ነውና ለሰባት ሺህ ዓመታት ሁሉ የተወለዱትን ትፈርድባቸዋለች፣ በልጅነትም ሁሉ ትገዛቸዋለች። የቀደሙ ሰዎች የእርሷነትን በሁሉም መምጣት ሁሉ ይጠባበቃሉ። ሰዎችም ኑ ደስ ይበለን በእርሷም ሁሉ አሴት እናድርግ ኑ ፈጽመንና በስግዳት እያሉ በእርሷ ይደሰታሉ። ይህችም የነቢያት ወገን ነቢይት አናናትና ልጇ መቤታችን ቅድስት ድንግል ማርያምም ተናገረች፣ ዛሬ ጀምሮ ትውልድ ሁሉ ያመሰግንኛል። ታላቅ ነገር ሁሉ አድርጎልኛልና ስሙም ቅዱስ ነው። ትሑታንም ሁሉ ከፍ ከፍ አደረጋቸው። የተራቡትንም ከበረከቷ አጠገባቸው። ሐናም በእስራኤል ዘንድ ፈጽማ የተራበች የተዋረደችም ነበረች። ታሪ ግን ጠገበች። ረሃቡም ሁሉ ጥመኛውም ሁሉ ጥጋብ ሁሉ ተሰማት። የደስታና የአሴት በር ማርያምን በወለደች ጊዜም እንደ ዓለም ሰው ሁሉ ትበላና ትጠጣ ዘንድ አልወደደችም። የአባቴ ዳዊት ትንቢት በእኔ ተፈጸመ አለች። ነገር ግን እኔ የእግዚአብሔር ክብር በማየት

ታለሽና ይህ ሐሳብ ከአንቺ ሁሉ አስወግጅ ከልቦና ሽም ሁሉ ገንዘብ ንጹሕ ልብስ ሁሉ የለሽም፣ በዚህ ሁኔታ ይህን ነገር ሊታስብ አለሽ አሏት። አይሁድም የክፋታቸው የቅናታቸው መጀመሪያ ይነው። ያን ጊዜ ብፅዕት ሐና የአይሁድ ሊቃውንትኑ በማስተዋል ስሙኝ፣ በእውነት ለእግዚአብሔር የሚሳነው ነገር አለን? ዳዊትስ የእግዚአብሔር መሥዋዕቱን ሁሉ የተሰወረ ልብ ነው የዋህ ልቡ ትሑት ስምህና እግዚአብሔር ሁሉ አይንቅም አላለምን? በነቢዩ በኢሳይያስ አንደበትም እግዚአብሔር እንዲህ ይላል ዳንኤል ወደሚሰማ ወደ የዋ ትሁት ሁሉ ወደሆነ ሰው በቀር ወደ ማንም ሁሉ መለከታለሁ አለ። በሚያደርገው ሰው መንፈስ ያድርበታል። እናንተ እንደተናገራችሁት እኔም ችግረኛ ነኝ፣ ልቤ ግን ትሁት ነው። እግዚአብሔር በሀብቱ የሚመካ ባለጸጋን ሁሉ አይወድም፣ የቤተኞችን ነገር ሁሉ አይሻም። ወደ ሁከቶችም ይመለከታል እንጂ ስለዚህ የሚቅርታው ከእኔ ሁሉ አላራቅም። ይችን ሁሉ ብላት ቴና ይቅራላት በአንዲት ንጣል አለምን ሁሉ ለፈጠረ እናቱ የሆነች እኔ ትወለድ ዘንድ ሁሉ እንዳላት በፊታችሁ በን እስከሚናገር ድረስ ስለ ልጄ የተናገርኩትን ሁሉ አልሰማችሁም? ምን እኔ ከመጽነ ሲያስቀድሞ ከለከልኋችሁ ማዕፀኔንም ሁሉ የዘጋ እግዚአብሔር ስለሰጠኝ ስለ ምን ሁሉ ትንቁኛላችሁ አለቻቸው። በዚያም ቅድስት ሐናን ይቀኑባት ሊቀኑባት ነበርና፣ ይህችንም ብላቴና ስለ አይላት ልጆች አደርግልሻለሁ አለኝ ተስፋዬ ነው። በእናንተ ላይ የበደልኩት ሳይኖር እኔ ለምን ትበድላላችሁ? መካን እያላችሁ እንደ ጠላችሁኝ ፈጽሞ እንደ ናቃችሁኝ ሁሉ ማኅፀኔን ሁሉ ተከፍቶ አንዲት ብላቴና በወልድ መናቃችሁ ሁሉ ለምንድን ነው? እስራኤል ህዝቦች ሆይ እኔ አሉሉ ትገፉኛላችሁ። እስከ መቼ ድረስ እታገሳችኋለሁ? እስከ መቼም ድረስ ከፊታችሁ ሁሉ ሸሻለሁ። ስጋዬን ከስጋችሁ ሁሉ አይደለምን? አጥንቴ እስከ አጥንታችሁ አይደለምን? እናንተ እንዳልተወለድኩኝ ለምን እንደዚህ ታደርጉኛላችሁ? እንባዬ ወደ እናንተ ሁሉ ይመለሳለች። ሴት ልጆቻችሁ በሚያዝኑበት ይሁን፣ ሴቶቹም ሁሉ አይደሰቱ፣ ማኅፀናቸውም ሁሉ የተዘጋ ይሁን የወልዶም ለሀገር ለወገን የማይጠቅም ይሁን። በእናንተ ሁሉ ይቅርታ የሚያደርግ ከእናንተ ወገን ጥበበኛ አዋቂ ቸር ንጉሥ አንድስ እንኳን ሁሉ አይውጣ። ስለ ምንስ እንደዚህ ታደርጉኛላችሁ? ብላቴናዬንስ ለምን ሁሉ ታሰቃየዋት አላችሁ? መሲ ክርስቶስን ጸንሳ ብትወልድ ምን ያህል ሁሉ ታሰቃየዋት አላችሁ? እኔ ሀዘኗ አለቅሰዋን ሁሉ እነቷንም ሁሉ ሳላይ በመንገድ በበረሃብ ሁሉ በዚያ በሚደርሰው ስደት ሁሉ ለሴል ሁሉ ብትለይ ይወደድ ማለቻቸው። ራይን ሁሉ በአንድነት ይች ሴት ለምን ታስጨንቀናለች? ቀድሞ መካድ ኖረች፣ በኋላ ደግሞ አንዲት ብላቴና አግኝታ በእናንተ ላይ ሁሉ ትታያለች። ይች ልጅ የሰማያዊው ንጉሥ እናት ትሆናለች ትላለች። አሁንምኑ እርሷ ልጇንም ሁሉ በድንጋይ ሁሉ እንወግር ዘንድ ስኑ፣ መሃላን ሁሉ እንማማል፣ የዚህ ነገር መጨረሻ የከፋ ይሆንም ተባባሉ። ማሾቹ ግን ከዚች ሴት ምናለን ይህ ነገር እውነት በሆነ መሆኑን ሁሉ እንረዳዋልን አሉ። እስራኤል ሁሉ ተሰብስበው ወደ ቤታቸው ሄዱ። አናም ጸጋ ሞገስን ሁሉ ስላገኘች ፈጽማ እግዚአብሔርን እያመሰገነች ወደ ቤቷም ገባች። በእርሷም ላይ ጥፋት የለም። ከሌሎችም ሴቶች ሁሉ በመልካም ስራ እንደርሷ ሁሉ የተመሰገነ የለም። ቸርነቷም ከክፋት ሁሉ የጸዳ ያማረ ነውና የወዲትና ስቴር ስለ ቤታቸው ሁሉ ስለ ወገናቸው በመቅናት በጎልማሶች ሁሉ በረቱ። አንዲትስ እንኳን በሆነች በጥበባ ሁሉ ሆለርሲን ሁሉ ገደለችው። በዚያም በአንዲት ሐማን ሁሉ በእንጨት ላይ አሰቀለችው። እነርሱም እንደ ቅድስት ሐና ሁሉ አልተመሰገኑም። በአቅማቸው በየወገናቸው እስራኤል መንግሥትና መስፍን ባልነበራቸው ጊዜ የተነሱ እንጂ ስለ ምንስ ነገር ይናገራሉ? ከአዳም ወለዳቸውስ እንዴት ሁሉ ይናገራሉ? ከአዳምና ከሔዋን ጀምሮ እስከ ኢያቄምና ሐና ድረስ በመጽሐፍ ተጽፏልና። ነቢዩ ምስክር ሁሉ እንደሆነ አናጺዎች የናቁት ድንጋይ የቤት ማዕዘን ሁሉ ማቅኛ ሆናለች። ቤት ሁሉ የተባለችው እመቤታችን ቅድስት ድንግል ማርያም ናት። እሷ የእግዚአብሔር ቤት የሎልም ሁሉ ባደሪያ ናት።

እንዴትስ ሁሉ ያደርጓት ይሆን? እውነተኛ የሆነውን ሁሉ ልጅ የጌታ ኢየሱስ ክርስቶስን ድምፅ ሁሉ በሰሙ ጊዜ እርሷንም ሀገር ለሀገር ሁሉ ያንከራትቷታል ልጄንም ሁሉ ከኢየሩሳሌም ውጭ ውጭ ሁሉ ይሰቅሏታል አለች። ስለ ልጄ ምን ላድርግ? ለእኔ አንዲትስ እንኳን በዚያ ሁሉ ናትና እህትም ወንድም የሚላት ምን ያስጨንቀኛል? ስለ እርሷም ሁሉ አዝናለሁ በእርሷም ላይ የሚፈጸመውን

ነፍሴን ሁሉ ልትወጣሽ ትሻለችና ምን አደርግላለሁ ድካሜን የኃይሌን የጉልበቴን ሁሉ ልምሾነት ሁሉ አንተ ታውቃለህና፣ ብላለች። አቤቱ ነፍሴን ሁሉ ተቀበል፣ አንተ ለዘላለሙ ወደ አባቶች ርስት ሁሉ አንተ ልጅ ይሄዳለሁና አሰናብተኛ ለችው። ቅድስታናም ይህንን ጸሎቷን በፈጸመች ጊዜ ማም ሁሉ የያዛት፣ ትንሽም ታመመች። የወርሃ ግንዘትም ሁሉ አረፈች። ይህም ህዳር 11 ቀን ነውና፣ በብራይስትም ሁሉ የወር አቆጣጠር ሁለተኛ ታስሪም ሁሉ በሮምም ታወቢውስ ሰባተኛ ረግቷ ነው። በዚያ ማሮንና እንደ አባቷ መጣትም ሁሉ ልጆች ሁሉ ህግንም ሁሉ በአባቷ መቃብር በዚያ ከበሯት። እናታችን የቅድስታና ጸሎትና እና በረከት ከሁላችን ጋር ይሁን ለዘላለም አሜን። ይህ ተከበራችሁ የሌሉ እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 11 ቀን የሚነበበውን ስንክሳር እናደርሳለን፣ እንደዚህ ታደምጡታላችሁ። በስመ አብ ወልዶ መንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሰኔ አስራ አንድ በዝች ቀን በጦርነት ድል አድራጊው ከቤተ መንግስት ወገን የሆነ የመላእክ ታራያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎ ፍጻሜ ነው። ይህ ቅዱስ ምድራዊ መንግስትንና የዚህን ዓለም ክብር የናቀ ነበረ። መልካም ገድልንም ተጋደለ። የማይጠፋ ሰማያዊ መንግስትንና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብጥልወስ ነው። እርሱም ለሮም ንጉሥ ለኑማርያኖስ ወንድሙ ነው። መልኩም እንደ እስራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ የበረታ ነበር። የአንጾኪያ ተወላጆች የሚመኩበት ነበር። ስለ ደም ግባቱና ጽናቱ በሁሉ ዘንድ የተወደደ ነበር። እርሱንም ከመውደዳቸው ብዛት የተነሳ ጠላቶችን ድል እንዳደረጋቸው፣ እነርሱም ድል ሆነው በወርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማው መግቢያ በር ላይ ያኖሩት ነበር። ቅዱስ ገላውዲዮስም የቤተ ክርስቲያን ቅዱሳት መጻሕፍትን ዘወትር ያነብ ነበር። የሮም ንጉስም ዜናውን ሰምቶ ሊያየው ወደ ልጁ ገላውዲዮስንም ይልክለት ዘንድ ወደ አባቱ ላከ። እርሱም ላከለ። በደረሰም ጊዜ በደስታ ሊቀበለው ንጉሡ ከሰራዊቱ ጋር ወጣ። ባየውም ጊዜ ደስ ተሰኘበት። የሮም የከተማ ሰዎች ሁሉም ደስ አላቸው። ከእነዚያ ወራቶችም በኋላ ከቁዛገር ሰዎችና ከአርማንያ ታላቅ ጸብ ተነሳ። ይህም ቅዱስ ገላውዲዮስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምኖ ወደ እነሱ ወጣ። ድልም አደረጋቸው። ንጉሳቸውንም ያዘው። ጣዖታቸው ንም ተሰበራቸው። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስንም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን በአጸና ጊዜ እጅግ አዘነ። ፊቅጦር የሚባል የህርማኖስ ልጅ ወዳጅ ነበረው። ውልጊዜም የመጻሕፍትን ቃል ይሰሙ ነበር። ስለ ነፍሳቸውም ድህነት ያነቡ ነበር። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያ ጊዜም ሰይጣን በሽማግሌ አምሳል ታያቸው ያዘነ ያዘነላቸውም መስሎ እንዲህ ያላቸው፣ ልጆች ሆይ የመልካሞች ጎልማሶች ናችሁ፣ የነገስታት ልጆችም ናችሁ። ስለ እናንተ እፈራለሁ፣ አዝንላችኋለሁም። እኔም ከንጉሱ ጋር ተስማሙ ዘንድ ላማልክትም ታጥኑ ዘንድ መክራችኋለሁ ልሲ አዛችሁም ትእዛዙን አትተላለፉ። እናንተም ክርስቶስን በቤታችሁ አምልኩት። ይህ ንጉሥ ኃይለኛ ርኅራኄ የሌለው መጨካኝ ነው እና አላቸው። ክብሪ ግባውና ጌታችን ኢየሱስ ክርስቶስ ከእነርሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላ የሐሰት አባት ወይ፣ ከእኛ ራቅ፣ አንተ ሁልጊዜ የእግዚአብሔር ንግ ትቃረናለህና አሉት። ያን ጊዜ መልኩን ለውጦ እንደ ጥቁር ባሪያ ሆነ። እንዲህም አላቸው፣ እነሆ ከንጉሥ አጣልቼ ደማችሁን እንዲያፈስ አድርገዋለሁ። ሰይጣኑም ይህንን ብሎ ወደ ዲዮቅልጥያኖስ ሄዶ ፊቅጦርንና ገላውዴዎስን ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገድለው መንግስትን ይወስዳሉ እነርሱም የመንግስት ልጆች ናቸውና አለው። ስለዚህም ንጉሱ ወደ ቅዱስ ገላውዴዎስ ልኮ ደርሱ አስመጣው። ለውጣወታቱም እንዲሰዋ ለመነው፣ የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሱም ክፉ ቃልን ሊናገረው አልደፈረም። ቅዱሱ ገላውዲዮስ ግን በድፍረት ይናገረው ነበር። ያለ መፍራትም ንጉሱንና የረከሱ አማልክቶቹን ሰደበ። ሄርማኖስም ቅዱስ ገላውዴዎስን ወደ ግብጽ እንዲልከውና በዚያ እንዲገድሉት ንጉሱን መከረው፣ እርሱ እንደ ልጄ እንደ ፊቅጦር አመፀኛ ነውና። ንጉሱም ወደ እንዴናው ገዥ እንዲህ ብሎ ጻፈ፣ ገላውዴዎስ ትእዛዛችንን አልተቀበለም ቃላችንንም አልሰማ ማንት ወደ ትእዛዛችን ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ቁረጥ። ቅዱስ ገላውዴዎስም ወደ እስክንድሪያ የወስዱት ዘንድ ንጉሱ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ሲድራማኮስን ኮስን ጠርቶ ክብር ይግባውና ጌታችንን በማመን እንዲጸና ወገኖችንም እንዲያጸናቸው አደራ አለው ና በሰላምታ ተሰናበተው ወደ እንዴናው ገዥ ወደ አርን አሪያኖስም በደረሰ ጊዜ አሪያኖ ሳይቶ ሳይት ወደ ነገጠ ተነስቶም እጁን ሳመው፣ እንዲህም ብሎ ለመነው፣ ጌታዬ ገላውዲዮስ ወይህን ስራ አትስራ፣ የንጉስንም ትዛዝ አትተላለፍ። ቅዱስ ገላውዲዮስም እንዲህ ሲል መለሰለት፣ ንጉስ ያዘዘህን ልትፈጽም እንጂ በነገር ልታስተኛል ተላክም፣ አለው መኮንኖም እስከሚቆጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበር። በመኮንኑም እጅ ጦር ነበረ። ቅዱስ ገላውዴዎስንም ወጋው፣ ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ምዕመናንም መጥተው የቅዱስ ገላውዴዎስን ስጋ ወሰዱ። በመልካም አገናነዝም ገነዙት። ከቅዱስ ፊቅጦር ስጋ ጋርም በሳጥን ውስጥ አኖሩት የስደቱም ዘመን እስኪፈጸም ጠበቁት ከዚህ በኋላ የቅዱስ ፊቅጦር እናት ቅድስት ሶፊያ ወደ እንዴናው አገር መጣች የቅዱሳን ገላውዲዎስንና የፊቅጦርን ስጋቸውን ወስዳ ወደ አንጾኪ ያደረሰች የቅዱስ ገላውዲዎስ ስጋ አስዩጥ በሚባል አገር ይኖራል የሚልም አለ ለእግዚአብሔርም ምስጋና ይሁንኛንም በዚህ መስተጋድል ጸሎት የማረን። በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም በዚች ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድሪያ ከተማ የተሰራች የአርባው ሰማይታት ቅዳሴ ቤተ ክርስቲያንና የእስክንድሪያው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚችም እለት የከበረ የመላእክት አለቃ የመልአኩ የቅዱስ ሚካኤል መታሰቢያው በዓል ያከብራሉ። ዳግመኛም በዚች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ዳግመኛም በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚሉት የሚስቱ የቅድስት አፎሚያ የረፍቷ መታሰቢያ ነው። በዚችም እለት ለአባቶች ሊቃነ ጳጳሳት ስድስተኛ የሆነ የእስክንድሪያው ሊቀ ጳጳሳት አባይ ወስጦስ አረፈ። በዚችም እለት ለአባቶች ሊቃነ ጳጳሳት ስልሳ ሰባተኛ የሆነው የእስክንድሪያ ሊቀ ጳጳሳት አባ ቄርሎስ አረፈ። በዚችም እለት የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉስ ላሊበላ የረፍቱ መታሰቢያ ሆነ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔር ቸርነትን እየለመነ ከመላእክት የዜማ ድምፅን ሰምቶ በጣዕመ ዝማሬው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህ ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳበት። እርሱም በዚህ ነገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ። ጌታ ኢየሱስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በስላሴ አምሳል ሶስት አዕዋፍ ወደ እርሱ ላከ። ከዚያም ሶስቱም አዕዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከሶስቱ አንዱ አዋፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነትህ ትፈርስ የለምን? በቅዱስ ወንጌል እግዚአብሔር ትእዛዝ ጠብቃት ህይወትንም ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግስትና ክብር ሁሉ እንደምትበልጥ አታውቅምን? ያሬድ ሆይ አንተ ብጽሆን፣ አንተን የተሸከመች ማኅፀን የተባረከች ናት አለች። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ ሊያ ሶስት አዕዋፍ ተመለከተና እናንተ በሰዋ እንደ በት የምትማሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከሶስት አዕዋፍ አንዷ ከሀያ አራቱ ካህናተ ሰማይ ማህሌትን ትማር ዘንድ ንነግርህ ከኤዶም ገነት ወደ አንተ ተልከን መጥተናል አለች። ይህንን ከተናገሩ በኋላ እኒ አዕዋፍ ከርሱ ተሰወሩ። በዚያም ጊዜ ቅዱስ ያሬድን የእግዚአብሔር መንፈስ ወደ ሰማይ ያስነሳውና የሰማያውያን እምቢልታና የመሰንቆን ድምፅ እንዲሁም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያውያን መላእክት፣ ምድራውያን ረቂቅ አዳም የፈጠረ እግዚአብሔር ምስጋና ለእግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነርሱ ወዳሉበት ዘሎ ሊገባ ወደደ። ነገር ግን አልቻለም። ዳግመኛ ምን ሊያ አእዋፍ ወደ እርሱ ተመልሰው መጥተው ከሶስቱ አንዲቱ አእዋፍ ያሬድ ወይ የሰማኸውን አስተዋልህን ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰ። እሷም እንዲያውስ እንዲህ የእግዚአብሔር ምስጋና ትጠራ ዘንድ እኔ ነግርሃለሁ፣ ይኸውም የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያም ጊዜ ቅዱስ ያሬድ ልቦና የመልካም ነገርን አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስብሐተ ማሕሌትን በየወገኑ ተምሮ ከቀኑ በሶስት ሰዓት ቀድሞ ወደነበረበት መልአክ እግዚአብሔር መለሰው። በዚያም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማሕሌትን ተምሮ ከተመለሰ በኋላ አክሱም ከተማ በምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊ ፊት ቆመና ድምፁን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ ዳግመኛም ለሙሴ የድንኳን ስራ አሳየው በማለት በግዕዝ ቋንቋ የተናገረው ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦት ይችውን ታቦተ ጽዮን ካለችበት መቅደስ ገብቶ ሁለት እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽ ብጽዕትነሽ የተመሰገንሽ የተባረክሽ ነሽ ክብርት ሆይ የከበርሽና ከፍ ያልሽ የብርሃን መውጫ የሕይወት መሰላልነሽ አምላክን የወለድሽ እመቤታችን ድንግል ማርያም ወይ ከተለይት የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በግዕዝ ዜማ በሚያዜምበት ጊዜ አንድ ክንድ ያህል ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚያም በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ አራቱ ደቀ መዛሙርት ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማው ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኖር ብሎ የመሰናበቻ መዝሙር ዘም ጀመረ ካህናቱም ይህንን ቃል ሰምተው መሬድን ባላለቱ እርሱም ከእነርሱ ጋር አለቀሰና ተሰነባበ። ካህኑ ያሬድም በጾም በጸሎት ተወስኖ በሚኖርባት ገዳም ውስጥ በየአይነቱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማ የደረሰውን ድርሰት ሁሉ ይጽፉ ነበር። በዚህም አይነት እግዚአብሔርን ከማገልገል ጋር መላእክትም በየጊዜው እየጎበኙ በጾምና በጸሎት ተጠምዶ ሀያ ሁለት ዓመት ኖረ። ተጋድሎውንም ፈጸመ። ካህኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ኢየሱስ ክርስቶስ ተገልጾለት ወዳጄ ወይ ቀድሞ በሰማይ ያለ የመላእክት ስራ ተማሌት እንድታይና ወደ ምድር አስተላልፈህ ይህንኑ ዜማ እንድትመሰረ